እግዚአብሔር ይመግበናል። ከአጋር ህይወት በምድረ በዳ ምን አለ? በቃ የራቀችው አጋር የልጇን ሞት ላለማየት ላለመስማት ነበር። ነገር ግን የማይታሰበውን የሚያደርግ የታምራት አምላክ፣ ከአለት ላይ ውሃ የሚያፈልቀው ሁሉ የሚቻለው እርሱ ከምድረ በዳው ከሚነደው ከእሳቱ ውሃን አፈለቀና ልጇን አተረፈ። ህይወት ቀጠለ። ህዝብ በዛ። አንዳንድ ጊዜ ህይወታችንን እንዲህ ብለን እንጠይቃለን አሁን አልቋል ሁሉ ደረቅ ነው ተቋጭቷል ካል በኋላ እንደገና የሚጀምር አምላክ ከመሸ በኋላ ማለዳ የሚያደርግ ሞቷል ከፈን ይገዛለት ከተባለ በኋላ እንደገና ዘር እንዲተካ የሚያስነሳ አምላክ ነው የምናመልከው ሁሉ የሚቻለው ሁሉ የሚቻለው ስለዚህ በሕይወታችሁ ምድረ በዳ ካለ እሳቱ፣ ፀሐዩ ነፍሳችሁን ካቀጠላት እግዚአብሔር አንድ ቀን ይደርሳል አንድ ቀን ይመጣልና ተስፋ ታደርጉ ዘንድ ይመግበናልና በእግዚአብሔር ተመኩ ዘንድ እለምናችኋለሁ። ለምን ካላችሁ ትናንት የመገበን እግዚአብሔር ነገ አይተዋልም። ትናንት ከሞት ያሳለፈን ነገንም አይተዋልም። ትናንት እንባችንን ያበሰው እግዚአብሔር ዛሬም አልተለወጠም። ከእግዚአብሔር ባህሪ አንዱ አለመለወጥ ነው። ያው ነው እግዚአብሔር። ምን አይል? አይለወጥም። ሰው ይለወጣል። መልኩ ቁመናው ይለወጣል፣ ያረጃል። ሀሳቡ ይለወጣል፣ እውቀቱም ይለወጣል፣ ግንዛቤው ይለወጣል። እግዚአብሔር አይለወጥም። አጋርን የረዳትና ያቆማት እንደገና አፏን በሳቅ የሞላው እግዚአብሔር ዛሬም ያው ነው። ዛሬም ያው ነው። በምድረ በዳ ውሃ ያፈለቀውን አምላክ ነው እኛ የምናመልከው። ሁለተኛው ይሄ ነው። ሶስተኛው እግዚአብሔር ለተ ለተገፉት መጠጊያ ላጡት መታመኛና መጠጊያ እንደሆነ እንማራለን። ከአጋር ሕይወት አጋር የተገፋች ነች፣ ተገፍታለች። ባብርሃም ቤት በሳራ ቤት ወጥታለች። ማንም ዘመድ የላትም መዳረሻም የላትም የት እንደምትሄድም አታውቅም። ግን መጠጊያዋና መሸሻዋ እግዚአብሔር ሆነ። መልካም ሰው ስለሆነች እንዳይመስላችሁ። መልካም ሰው ልክ እኮ ማርገስ ስትጀምር ስትፀንስ አስተዳዳሪዋን ሶራን መገላመጥ ጀምራለች። ልክ አልነበረም እኮ እሷም ትክክለኛ ሰው አይደለችም። እግዚአብሔር የሚያኖረን የሚጠብቀን ትክክለኞች ስለሆን ብቻ አይደለም፣ እርሱ እግዚአብሔር ስለሆነ ነው። ለምን? እግዚአብሔር ፍቅር ነው ብለናል። ፍቅር ደግሞ ምክንያት አይፈልግም። ስለዚህ ምክንያት አልባ የሆነው መነሻ አልባ የሆነው ፍጥሩ በምድረ በዳ ተገለጠላት፣ አያት። በኛም እኛም ሕይወት እንዲህ ነው። የመጨረሻውን ልንገራችሁና አቋጫለሁ። ከአጋር ሕይወት የምንማረው አንዱ እና አራተኛው የመጨረሻው ያለ እቅድ ያለ ፕላን ብንጓዝም ብንባዝንም እግዚአብሔር ግን መባዘናችንን እንዲሁ ዝም ብሎ እንደማይተው እንማራ አጋር እቅድ አላት። ወደ ምድረ በዳ ስትሰደድ ይሄ እናደርጋለሁ ትላለች፣ ከዚህ በኋላ ይሄ ይሆናል ትላለች። ሞቷን ነው የምትጠብቀው፣ የልጇንም ሞት ነው የምትጠብቀው። ያለ እቅድ ነው ጉዟ፣ ምንም ዝግጅት የለም፣ ዓላማም የለም። እግዚአብሔር ግን መንገዷ ላይ ቆሞ ጠበቃት። ስለዚህ ወገኖች ሆይ ተኝተን እንድንነቃ፣ ታመን እንድንፈወስ የሚያደርገን የአባቶቻችን አምላክ ያ የጥንቱ እግዚአብሔር አሁንም ያው ነው አሁንም በባዘንና በተቅበዘበዘ ገና በገባው ሕይወት ውስጥ ያለን መመለሻችን መጠጊያችንም እግዚአብሔር ነው። የእግዚአብሔር ቤት ነው። የእግዚአብሔርን ቤት ውደዱት። የእግዚአብሔር ቤት እንዲህ የሚመክር የሚገስስ ቃል የሚነገርበት ነው። በተለይም እጅግ በምናከብራቸው በምንወዳቸው አባቶቻችን ለነፍሳችን ለሕይወታችን ለስጋችን የሚጠቅመውን ምክር መጽናናት የምናገኝበት ነው። ከእግዚአብሔር ቤት በዚህ ዘመን አትሽሹ አትራቁ፣ ወገኖች። ይህ ዘመን የበለጠ ወደ እግዚአብሔር ቤት የምንሰበሰብበት የበለጠ የውስጣችንን ጆሮዎች የምንከፍትበት ከእግዚአብሔር ሀሳብና ከቃሉ ጋር የምንስማማበት ጊዜ መሆን አለበት። ምንም ስለማናተርፍ ነው። ከዛ ውጭ ብንሄድ ከዛ ውጭ ብንሄድ እግዚአብሔር አይተዋለም። ርዕሳችን ምን ነበረ? እግዚአብሔር አይተዋለም። አጋርን በትንሹም ቢሆን አያችኋት አይደል? ሰማችኋት። እግዚአብሔር ተዋት፣ እግዚአብሔር ጣላት። ሳራና አብርሃም እኮ ላስተዋታል። ወጣለች ከቤት ምን እንደሚገጥማት የማያውቁ እግዚአብሔር ግን ከመፈጠሯ በፊት መጨረሻዋን ያውቅ ነበር። እግዚአብሔር ማለት እርሱ ነው ወገኖች። በእናታችን ማኅፀን ሳንዘጋጅ አስቀድሞ ፍጻሜያችንን የሚያውቅ ነው። ስለዚህ በእግዚአብሔር ላይ ተስፋ እናድርግ፣ እንመካ። እግዚአብሔር ደግሞ አይተውንም፣ ጥሎ አያውቅም። እግዚአብሔር ፍጥረቱን ጥሎ አያውቅ፣ ግን ሁልጊዜ ኑ ይላል፣ ተቀደሱ ይላል። ቀደሰ ማለት ተለየ ማለትም ይሆናል፣ ነጻም ይሆናል። ከምን ከዓለም ኃጢአት፣ ከክፉ ነገር፣ ከጠማማነት ዘርዝሬ አልጨርሰውም። ክፉ ከሆነ ሁሉ ልባችን ከሚመሰክርልን ቅዱሳት መጽሐፍት ዕለት ዕለት ከሚያሳስቡን ክፉ ከሆነው ነገር መለየት መቀደስ ያስፈልጋል። እንደዚያ ለሆኑት እግዚአብሔር ትቷቸው አያውቅ ደግሞም አይተወንም። ክብርና ምስጋና፣ አምልኮ፣ ውዳሴ ለአባቶቻችን አምላክ ከዘላለም እስከ ዘላለም ለእርሱ ይሁን። ወስብሐት ለእግዚአብሔር። ይቆየ።